አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። መደመጥ ያለባቸውን ወሳኝ ወሳኝ የሆኑ በተለይ በመዲናችን አዲስ አበባ ላይ እየተስተዋለ ያለውን የመኪና እጥረትን የሚፈታ አነጋጋሪ የሆነ መረጃ በዛሬው ዕለት ይፋ ሆነዋል። እንግዲህ በዛሬው ዕለት የትራንስፖርትና ሎጂስቲክ ሚኒስትር እጅግ በርከት ያሉ ጉዳዮችን ከተሽከርካሪ ጋር ተያይዞ ለሚኒስትሮች ምክር ቤት መግለጫ ሰጥተዋል። በዚህም የተነሳ የመንገድ ትራንስፖርት በተቋረጠባቸው አካባቢዎችን በተመለከተ ዳግም የማስመለሱን ሂደትም ሙሉ መግለጫና ሙሉ ዝርዝር መረጃ ሰጥተዋል። ወደ እናንተ እናደርሳለን። የሚገቡት ተሽከርካሪዎችስ ምን ያክል ናቸው የሚሉትንም ይዘናል። እንዲሁም አዲስ አበባን ጨምሮ የተለያዩ አካባቢዎች በነዳጅ ማደያዎች ላይ እየተወሰደ ስላለው አነጋጋሪ የሆነ እርምጃ ሙሉ መረጃ ወደ እናንተ እናደርሳለን። ቪዲዮውን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ በቅድሚያም የምንመለከተው የነዳጅ ማደያዎችን በተመለከተ ሙሉ መረጃ ወደ እናንተ በማድረስ እናደርሳለን። በሀገራችን ኢትዮጵያ በተለይ ከቅርብ ጊዜ ወዲህ የነዳጅ እጥረትን በማባባስና ና ነዳጅን በመደበቅ ህብረተሰቡን ለከፋ እንግልት የሚዳርጉ የሚደርጉ እጅግ በርካታ ማደያዎች ስለመኖራቸው መረጃዎችን በተከታታይ ወደ እናንተ አደርሰናል። በማዕከላዊ ኢትዮጵያ ክልል ሃዲያ ዞን ሾኔ ከተማ እና በከንባታ ዞን ዱራሜ ከተማ 234572 ሊትር ነዳጅ ደብቀው የተገኙ ሁለት ማደያዎች ንግድ ፈቃዳቸው ተሰርዞ ከገበያ እንዲወጡ መደረጉን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በሾኔ ከተማ የሚገኝና ግሎባል በሚል ስያሜ የሚጠራ ነዳጅ ማደያ 94572 ሊትር ነዳጅ ደብቆ የተገኘ ሲሆን በዱራሜ ከተማ የሚገኘው ኖክ ማደያ ደግሞ 140 ሊትር ነዳጅ ደብቆ መገኘቱን የገለጸው የክልሉ ንግድና ገበያ ልማት ቢሮ የሁለቱንም ማደያዎች የንግድ ፍቃድ ተሰርዞ ከገበያ እንዲወጡ ማድረጉን አስታውቋል። በተጨማሪም በፌዴራል አዋጅ ቁጥር 1363 እዝባር 2017 መሰረት ነዳጅ በሚደብቁ ህገወጥ የነዳጅ ማደያዎች ላይ ህጋዊ እርምጃ መውሰድ መጀመሩን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል። በክልሉ በቂ የሆነ የነዳጅ አቅርቦት መኖሩን የገለጸው ቢሮ የነዳጅ ዋጋ በመጨመር ያልተገባ ትርፍ ለማግኘት ነዳጅ በደበቁ ስግብግብ ነጋዴዎች ላይ እርምጃ መውሰዱን አጠናክሮም እንደሚቀጥል ነው የተገለጸው። በሌላው መረጃችን በመንግሥት ተቋማት የግዥ ዕቅድ ውስጥ ዜሮ ቁጥር እንደ ቀልድ እየታየች ነው ተባለ። የመንግስት ግዥና ንብረት ባለስልጣን በባለስልጣኑ ዋና ዳይሬክተሯ መሠረት የተቋሙን የአፈጻጸም ሪፖርት አቅርበዋል። ዳይሬክተሯ ተቋሙን እየተገበረ ባለው የኤሌክትሮኒክስ የመንግስት ግዥ ስርዓት ከመንግስት ተቋማት የሚቀርቡ እቅዶችን ስህተት ስጋት መቀነስ እንደሚችልም ገልጸዋል። በሌላው መረጃችን በዛሬው ዕለት ከትራንስፖርትና ሎጂስቲክ ሚኒስትር በተለይ በመዲናችን አዲስ አበባ ላይ እየታየ ያለውን የመኪና ችግርን የሚፈታ አነጋጋሪ የሆነ መረጃ ወጥቷል። የትራንስፖርት እና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንደተናገሩት በአዲስ አበባ ከተማ የሚስተዋለውን ከፍተኛ የትራንስፖርት ችግር ለመቅረፍ የትራንስፖርት አገልግሎት አሰጣጡን ከማዘመን ባለፈ ተጨማሪ መቶ አውቶቡሶችን ወደ ስራ ለማሰማራት የጨረታ ሂደቱ ተጠናቋል ማለታቸው በዛሬው ዕለት መገለጹ ይፋ ሆኗል። ለህዝብ እንደራሴ ምክር ቤት ባቀረበበት ወቅት ላይ ነው። ሪፖርቱን በንባብ ያቀረቡት የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ በሕዝብ ትራንስፖርት አገልግሎት በአገር አቀፍ ደረጃ 913 ሚሊዮን ሕዝብ ለማጓጓዝ ታቅዶ 960 ሚሊዮን ሕዝብ በማጓጓዝ ከእቅድ ፈጽመናልም ብለዋል። የሪፖርትን ማብቃት ተከትሎ ጥያቄ የጠየቀው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በጸጥታና በተለያዩ ምክንያቶች የመንገድ ትራንስፖርት ከሁለት ዓመት በላይ በተቋረጠባቸው አካባቢዎች የሚኖረው የህብረተሰብ ክፍል ከኑሮ ውድነት በተጨማሪ ለሕክምናና ለተለያዩ አስገዳጅ ማህበራዊ ጉዳዮች ለሚደርሰው ጉዞ ከአቅም በላይ እየተከፈለ በአየር ትራንስፖርት እየተጓጓዘ መሆኑንም ተናግረዋል። ሚኒስትሩ ግን በህዝብ ትራንስፖርት አገልግሎት በድግግሞሽ 960 ሚሊዮን ህዝብ በማጓጓዙን ተናግሮ ቋሚ ኮሚቴው ለመሆኑ ይህ አፈጻጸም መሬት ላይ ካለው ነበራዊ ሀቅ ጋር ምን ያክል ተጨባጭ ነው ሲሉም ገልጸዋል። የመንገድ ትራንስፖርት አገልግሎት በተቋረጠባቸው አካባቢዎችስ ዳግም አገልግሎቱን ለማስጀመር ሚኒስትር መስሪያ ቤቱ ከሚመለከታቸው አካላት ጋር ምን እየሰራ ነው ሲሉም ጠይቀዋል። ጥያቄዎቹ ምላሽ የሰጡት የትራንስፖርትና ሎጂስቲክ ሚኒስትር ሚኒስትሩ አቶ አለሚ ስሜ በአንዳንድ የአገሪቱ አካባቢዎች የጸጥታ ችግር እንዳለ ሁላችንም እናውቃለን ብለዋል። ትራንስፖርት እየተቋረጠባቸው በተወሰኑትና ከአቅም በላይ በሆኑ ቦታዎች ላይ ነው ያሉት ሚኒስትሩ፣ ከዚያ ውጭ ዋጋ እየከፈልም ቢሆን ትራንስፖርት አገልግሎት አለ ማለታቸው ነው የተገለጸው። በአስቸጋሪ መልክዓ ምድር በአስቸጋሪ ሁኔታ ሁሉ ውስጥ ተጓጓዥም አሽከርካሪውም ይቀንሳል ያሉት አለሙ ስሜ እንቅስቃሴ ስላለ ነው አጓጓዥም የሚሄደው ህዝብ ቁጥር ምንም የሚያጠራጥር አይደለም ሲሉም ተናግረዋል። ከዚህ የተሻለ ምቹ ሁኔታ ቢኖር ደግሞ ከዚህ በላይ ይንቀሳቀሳልም ብለዋል። በሌላው መረጃችን በአዲስ አበባ የነዳጅ ምርት በመደበቅ እጥረት እንዲፈጠር አድርገዋል የተባሉ ሦስት የነዳጅ ማደያዎች ታሽገዋል። ሰራተኞቹም በፖሊስ ቁጥጥር ስር መዋላቸው ተሰምቷል። በአዲስ አበባ የሚከናወን የነዳጅ ግብይት የሚቆጣጠርን የከተማዋን ንግድ ቢሮ ከሰሞኑ በከተማዋ የሚስተዋሉ ረዣዥም የነዳጅ ሰልፍ ከምን የመጣ ነው ሲል ሸገር ኤፍኤም 102 ዘግቦታል። የቢሮው የህዝብ ግንኙነት ኃላፊ አቶ አሸናፊ እርግጥ ነው ከሰሞኑ ባደረግነው ክትትል ናፍጣ ለመቅዳት የሚደረጉ ረዣዥም ሰልፎች ነበሩ። ይህ የተፈጠረው እጥረት ኖሮ ሳይሆን ጥቂት ማደያዎች ዋጋ ሊጨምር ይችላል በሚል የነዳጅ ምርት በመደበቅ እጥረት እንዲፈጠር በማድረጋቸው ነው ሲሉም ገልጸዋል። በከተማዋ ያሉ 125 ማደያዎች ምን ያክል ነዳጅ ይዘዋል? ግብይቱስ እንዴት እየተከናወነ ነው? የሚለውን በቀን በሶስት ጊዜ እንደሚቆጣጠሩ የነገሩት አቶ አሸናፊ በአሁኑ ወቅት ከተማዋ የሚያስፈልጋትን ያክል የነዳጅ ምርት አለ። የዛሬው ሪፖርት እንደሚያሳየው ከ6 ሚሊዮን ሊትር በላይ ነዳጅ አለ። በሁሉም ማደያዎች የነበሩት ሰልፎች እየቀነሱ ግብይቱ እየተረጋጋ መሆኑንም ገልጸዋል። ነዳጅ ጫኞች ቦቲዎችን በተመለከተ የተቀመጠው ስታንዳርድ እንደሚያሳየው ነዳጅ የጫኑ ቦቲ ከጅቡቲ ተነስተው በሶስት ቀናት ውስጥ አዲስ አበባ መድረስ ይኖርባቸዋል ሲሉም አክለዋል። በንግድ አዋጅ መሠረት፣ ምርቶችን የመደበቅ ወንጀል ከ300 ሺህ እስከ 500 ሺህ ብር የሚደርስ የገንዘብ ቅጣትና የማደያ ባለቤቱን ከሁለት ዓመት እስከ ሶስት ዓመት የሚያደርስ የእስር ቅጣት እንደሚያስቀጣ ነው የተጠቆመው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላለሁ። ቪዲዮን ላይክ ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።